እንዴት ናችሁ? አሁን ከእንቅልፌ ስነሳ አንድ ሚሴጅ ሰምቼ ነበር እና ሰላም ሰላም፣ ክቡራን ተመልካቾች ሰላም። ኢትዮጵያ ሀገራችንን ሰላም ያደርግልኝ። ሰላም ሰ

እናንተ ማለት ያኔ ይህን ቪዲዮ የምታወት ሁሉ ላይክ ማለት፣ ሰው ለሰው መድኃኒት ነው። እንግዲህ ሁላችን ነገ የሚደርስብን አናውቅም። ዛሬ አሁን ግን ጓደኛው መኪና ሲሄድ ማለት ነው ከ ቤት ውስጥ ሲሄድ ኢመርጀንሲ ነገ የገጠመው ነገር ነው መናገራችሁ ማለት ነው ሶ መኪና አደጋ ደርሶበታል የመኪና አደጋ ደርሶበታል በጣም ነው ቤት ተጎዳ አብርሽ ተጎዳ ለተፍሽ የተስብሽን እንድም አስገባላችሁ ነው ቅጣት ላይ ስላለሁ ግን የተወሰነ ድምጽ አንም አስገባላችሁ ማለት ነው በጣም እውነት አዘኝ ያለው እና ከአንድ ጓደኛው መኪና እየሄዱ እያሉ በዛ መኪና ይጋጫል። አብርሽ አይደለም ሾፌሩ፣ ሌላ ሰው ሾፌሩ ማለት ነው። ሰው በመኪና ይጋጫል። ያኔ ያ ሾፌሩም ተጎድቷል። ግን የአብርሽ የሚስት በጣም ወገቧ ድቀቅቅ ብሎ ተሰብሯል እና አምስት ቦታ አጥንቷ ተሰብሮ አምስት ቦታ ሽቦ ገብቶ ነው አብረሽም ትንሽ አይኑ ላይ ደርሶበታል። ግን ያው እግዚአብሔር ይመስገን ነው የሚባለው ለሁሉም ነገር። ግን ሚስቱ በጣም ተጎድታለች፣ ጉዳት ላይ ነው ያለችው። ስለዚህ እኛ ጉዳት ላይ ነው ያለችው። ያን ሁሉ ሆኖ ግን ተዋጥቶት ይሄን ሁሉ አድርጎ ተዋጥቶት ወደ ቤት ትሄድ ተብሎ ቤት ሄዶ ቤት ሄዳ ህክ ቤት ውስጥ ማታ እንደገባች ለሊት ታመመች። ደግሞ ዳግም ማለት ነው ምንድን ነው ተብሎ አግም ቤት ስትሄድ ኩላሊት ኢንፌክሽን ሁለት ሁለት ሺህ ዶላር ነው እዛ ሀገር ደግሞ ዶላር ነው ድርሃም ምናምን የለም ዶላር። የነሱ ደግሞ የሀገራቸው ብር ምን ዝራለ በቃ ያ ነው እዛ ሀገር ብር ማለት ነው ሶዱ ሁለት ሺህ ዶላር አስይዞ ጎማ ውስጥ ትገባለች። አሁንም በጎማ ውስጥ የምትገኘው ግን አብርሽ ከአቅሙ በላይ ነው የሆነበት። ያው እንግዲህ እናንተ ታውቃላችሁ በሰው ሀገር ብዙ ህይወት ወጣ ወረዶች ነገሮች አሉና እንግዲህ አብርሽ ለኛ የስንት ሰው ህይወት አድኗል ና ለእኛ ተስንት ዓመት ጀምሮ እኔ እንኳን 2011 ላይ ጀምሬ ነው አብርሽ የምከታተለው በኢትዮጵያ አቆጣጠር ማለት ነው። 2011 ላይ ጀምሬ አብርሽ እንከታተለዋለሁ። ግን ስለዛ የሚያደርገው መልካም ነገር ስለማዳም ቅመሞች ቀመሞች ነው። እኔ በዛ ሰዓት ራሱ ብዙ ስልክ የለኝም ነበርና በቴሌቪዥን ነበር የምከታተለው። ሰዎች 2011 ላይ ስደት ላይ ነበርኩኝ ቤሩት ላይ ማለት ነው። ሰዎች እንትን ቲቪ ገጥመውልኝ ኩሽና ላይ የሀገሬን እያንዳንዱ የሚፈልገውን የሙዚቃ የሁሉም የማየውን እንትና ብለው ልኝ ነበር እና በዛ አብርሽ እንከታተሉ አብርሽን እነ ሳሜ ማስረሻን እነ ሳባ ሳባ ዩቱበሩ አሁን ባህር ዳር አበሻ ልብስ የከፈተችው እነሱን ሁሉ የማቃቸው ሁለት ሺ አስራ አንድ ላይ ጀምሬ ነበር። አዲ ሁለት ሺ አስራ አንድ ላይ ጀምሬ የተመለከቱ አብርሽ የቁሞ ለስደተኞች ነው፣ ለእኛ ነው እና ለእኛ ነው። ሁሌ ድምጽ የሚሆነው ለእኛ ነው። ስንወር ቁርቀታችን ነው ያውዱን ዝነታ ሆማማችን አይወዱን። በቃ ሁሉ ነገራችን ለእኛ ነበር ቆሞ ያለውና አሁን ላይ ግን የእኛን እርዳታ ይፈልጋል። እሱ ደግሞ የእኛን እርዳታ ታቅሙ በላይ ነው የሆነበትና ያው እንግዲህ ሚስቱ በጣም ተጎድታበታለች። ስለዚህ ታቅሙ በላይ ስለሆነበት እንግዲህ የኢትዮጵያ ሕዝብ የኢትዮ እኔ መሰምቾ ነው ማርያምን እግዚአብሔርን፣ እኔ አብርሽን ድምጽ ነው የሰማሁት እራሱ ማለት ለተስፍሽላከ ለተን ድምጽ ነው የሰማሁት። በቃ እኔ እርዳታ ፈልጋለሁ። እርዳታ እፈልጋለሁ። የኢትዮጵያ ህዝብ እርዱኝ። እኔ እርዳታ እፈልጋለሁ። የኢትዮጵያ ህዝብ እርዱኝ። ታክሜ በላይ ሆነው ደህና ተሻላት ተብሎ ቤት ስትሄድ እንደገና ደግሞ ኮላሪት ኢንፌክሽን ተብሎ ሄዳ ጎማ ውስጥ ገባች። መግቢያ ላይ እንዳያችሁት ማለት ነው፣ ጎማ ውስጥ ገብታለች። ለአብርሽ ይሄ ይገባው ነበረ። አብርሽ እንግዲህ ምን ይደረጋል? ያው እንግዲህ ተሆነ በኋላ ምን ይደረጋል? እግዚአብሔር ጥሩ ባል ፈጣሪ ለአንተ ዋጋ ይክፈል። እግዚአብሔር እንኳንም ህይወትህ ተረፈ እንኳን እግዚአብሔር አውራክ ህይወትከና ተረፈው ማለት ነው። እና ቤተሰቦቼ ይሄን ቪዲዮ ታዲያ የምታዉ ላይክ ሼር ሰብስክራይብ አድርጉ። ላይክ ሼር ሰብስክራይብ ስታደርጉ ሰዎች ጋር ይደርሳል። የምትችሉ እሁድ ማታ እሰብሽ ቤት ስፍስብ ይደረጋል ለአብርሽ የቄራው ከምሽቱ በሶስት ሰዓት ይጀመራል ቤት ቲክቶክ ላይ። ስለዚህ የምትችሉ በገንዘባችሁ፣ የማትችሉ ደግሞ ሰው የሆናችሁ ብቻ የሰው ህመም የሚያማችሁ ሌሎቻችሁን አላልኩም፣ ምን የሰው ህመም የሚያማችሁ፣ የሰው ቁስል የሚያማችሁ፣ ቪዲዮውን ሼር፣ ላይክ፣ ሰብስክራይብ በማድረግ ሰዎች ጋር እንዲደርስ ይሆና ይደርሳልና። እባካችሁን የማዳም ቅመሞችዬ፣ ለስንት ለዱርዬ ስታወጡ፣ ለስንት ዩቱበሩ ስታወጡ እና ዛሬ ላይ ደግሞ አብርሸቄራው አባታችን፣ ወንድማችን፣ ሙርክሳችን፣ መጠለያችን፣ ሁለ ነገራችን ነው ለኛ አብርሸ ቄራው ማለት ነው። አብረስ የቀራውን እርዳታ ልናደርግለት ይገባል ማለት ነው። እርዳታ ልናደርግለት ይገባል። በቃ እሱም ወዱን አይደለም ተኛ እርዳታ ፈልጎ አይደለም። የማይመጣ ዱብዳ የለም። ነገም እኛም ምን እንደሚመጣብን አናቅም። እውነት ግን ያሳዝናል። ግን አብረስ የቀራውን እርግማን ሆነብህ ከምር እርግማን ሆነብ እውነት የሰው ምርቃት እንዲህ የአንድ ሰው ራሱ ህይወት እኮ ማዳን ከባድ ነው። እናንተ የስንቱን ሬሳ ነው እየለቀመው ወደ ወደ ሀገር የሚልከው የቲክቶክ ላይ እየመጣ እየተደረቀ ጨጓራው እስተሚያማው ድረስ የሚደረቀው እና ዛሬ ላይ ደግሞ አብርሽ እርዳታ ይፈልጋል። ውድ ኢትዮጵያውያን፣ ውድ ኢትዮጵያውያን ለአብርሽ እንድረስለት ትውልድ ኢትዮጵያውያን የሆናችሁ የሰው ህመም የሚያማችሁ የማይመለከታችሁ አይመለከታችሁም፣ የሚመለከታችሁ ግን የሰው ህሌና ያላችሁ ግን ለአብርሽ የቄራው እንኳን እንደዚህ ነው ብሎ አውርቶ ሲያወራ ራሱ የሚደረግለት ነበርና ሰው አብርሽ የቄራው ለአንተ አይገባህም እንግዲህ እኔ እንጃ ብቻ ይሄ እንደዚህ ነው ብዬ መናገር ለኔ ከባድ ነው፣ ስለ አንተ ማለት ነው። እኔ ምንም ደርሶብኝ ሳይሆን ያለህን መዳረቅ ብዙ ነገርህን በቃ ካለ ኩናቴ ምን ያህል ለሰው ልጅ ምን ያህል እንደምታስብ የሰው ልጅ ገንዘባቸውን እራሱ አላግባቡ የትም ትያበታሹት እንዴት እንደምትናደድ እንዴት እንደምትመክር ለእኛ ለማዳምቀመሞች ማለት ነው በጣም እኔ እንጃ ብቻ በምን ልንገርህ በምን ቋንቋ ልቅለጽ አብርሽ የቀረው ማለት ነው አብርሽ የቀረው ለኛ ብዙ ነገር ሆኖልናል። እውነቴ ነው። የስንቱን ነው ሬሳ ራሱ የአንድ ሰው የአንድ ሰው ሬሳ እራሱ በሰው ሀገር ሆኖ አስተባብሮ እንኳን ይህን ያህል አመት ሙሉ መላክ እንዱጋየስ እየደረሰባችሁ ታቆታላችሁ። ስደት ላይ ያላችሁ ብቻ ታገናዝባላችሁ ማለት ነው። እንኳን አይደለም ከዚህ ሁሉ ሰው ውስጥ አሰባስቦ ለቅሞ ሁልጊዜ ቲክቶኩ ተቃጥሎ ሁልጊዜ ሪፖርት እየተደረገበት ዩቱቡ ብዙ ነገር እየሆነ ያለ ምንድን ነው? ለእኛ ስለሚዳረቅ አብርሽ ቀረው። አበድሩኛል አለ አጉርሱኛል አለ ብዙ በቃ አጠጡኛል አለ። ራሱን ለራሱ የሚኖር ሰው ነው ገባችሁ? ራሱን በራሱ የሚኖር ሰው ነው። ግን ያሁሉ የሚደርስበት በእኛ ምክንያት ነው። የእኛን ሬሳችንን እያነሳ እየለቅም ሀገር እየላከ እየታመመውን መሆን እያስተባበረ ብር እያሰባሰበ እያሳከመ እያልሆነ ቦታ ያለውን አሁን። ኧረ አብርሽ ጌራ ወረ ስንቱ ይነገራል ያንተ። ኧረ ስንቱ ይነገራል ያንተ። እውነት እንኳን እግዚአብሔር አምላክን ህይወትክን አተርፎ እውነት ስለ አንተ አንድ ብት አሁን ተገልጦ ያውቃል። አሁን የመጽሐፍ ቅዱስ ተገልጦ ተነቦ ያውቃል። ያንተም እንደዛ ማለት ነው። እውነት ያንተም እንደዛ ተነግሮ ስንቱ ይቀራል ማለት ነው። ይህ ቪዲዮ የምታውቁን ሰው የሆናችሁና ህመም የሚያማችሁ ድካም የሚሰማችሁ በቃ ውድቀት የሚሰማችሁ ሰዎች አብርሽ ቄራውን ድረሱለት። እውነት እንድረሱለት አብርሽ ይገረው። አብርሽ እየ ምን ላድርግህ ወንድሜ፣ እውነት ምን ላድርግህ ወንድሜ። አብርሽዬ በጣም አሳዝነኛል። አንጀቴን ነው የበላው? በላው ግን፣ ሁሌ ፈጣሪ ካንተ ጋር ይሆን። ባለቤትህንም ፈጣሪ ያትረፈለ። እውነት ፈጣሪ ያትረፈለ። የኢትዮጵያ ሕዝብ እናንተም እንግዲህ መቼም እኔ በኢትዮጵያ ሕዝብ እኮራለሁኝ። እውነት ስንት መልካም ሰው አለ